ሰላም ውድ አድማጮቻችን የያ ስፖርት ነው በደዲሲ የዝውውር መረጃዎች ተመልሰን መጠና ወደ አድማጮቻችን። እንግዲህ አርሰናል በዝውውር መስኮቱ ላይ እንግዲህ ሐምሌ ሳይጀምር ጥሩ እንቅስቃሴን እያደረገ ይገኛል። ኖርጋርድ ኬፓ እና ዙቢመንዲ እንዲህ መድፈኞቹ ጋር ኤምሬትስ ደርሰዋል። ዛሬ የኬፓ የጤና ምርመራውን አድርገዋል። ያን ማድረጉ ራሱ ትልቅ ድል ነው። ከዚህ በኋላ አርሰናሎች የዙቢመንዲ ዝውውርም የኖርጋርድንም ትናንት እንግዲህ በጥሩ ሁኔታ ተጠናቋል ማለት የሚቻለው የጤና ምርመራውን የሚያጠናቅ ከሆነ 31 ዓመቱ ዴንማርካዊ የብሬንፎርድ አማካኝ እንግዲህ አርሰናሎች ይህንን ተጫዋች በጉጉት ጠብቀውም ቢሆን ማምጣታቸው ጥሩ የሚባል ነው። ይህንን ዝውውር እንዴት አርሰናል ቶሎ ብሎ ጨረሰ ብላችሁ ካያችሁት፣ ይህ ተጫዋች አንደኛ ቀድሞውም የአርሰናል ደጋፊ እንደነበር ማሊያውን አድርገው በአርሰናል ማሊያ የታየ ነበር። ከእዛ ውጭ አርሰናሎች የቶማስ ፓርቲን መልቀቅ እንግዲህ ከሁለት መቶ ሺህ ሳምንት ላይ ደመወዝ በኋላ አርሰናሎች ከፍተኛ ክፍያን መክፈል ለሱ አልፈለጉም። ይህንን ቶማስ ፓርቲ አልተቀበለም። ቶማስ ፓርቲ ከሴና ሰላሳ በኋላ አርሰናልን የሚለቅ ይሆናል። ስለዚህ አርሰናሎች በፍጥነት ይህንን ተጫዋች ለመጠቃት ከፈለጉት ውስጥ አንዱ ኖርጋርድ ነው። ኖርጋርድ በብዙ ውር ነው ይፈልግ ነበር። ነገር ግን ቅድሚያው ለአርሰናል ሰጥቷል። የተጫዋች ምን አይነት ክህሎት አለው ካላችሁ እንግዲህ ቶማስ ፍራንክን ማነጋገር ነው። ቶማስ ፍራንክ ወደ ቶተንሃም ማቅናታቸው እንኳን ይህንን ተጫዋች ለማስፈረም ይፈልጋሉ። ከቀድሞ ቡድናቸውም አባል እንደነበር የሚታወስ ነው። ኖርጋርድ እንግዲህ በቶማስ ፍራንክ እገዛ ነው እዚህ ድረስ የደረሰው። ነገር ግን አርሰናል መርጧል። እንግዲህ ህ በዘንድሮ ድድር ዓመት በብሬንትፎርዶች ብዙ ተጫዋቾችን እየለቀቁ ይገኛሉ። እንግዲህ የሚንበሞ ኖርጋርድ፣ ፍላከን እያልን ብዙ ተጫዋቾችን መጥቀስ የምንችል ነው። ስለዚህ በአጠቃላይ አርሰናሎች ይህንን ተጫዋች ግላቸው ማድረጋቸው የሚጠበቅ ነው። የሚሆነው ቶተናም ጥያቄ አቅርቦ ውድቅ ተደርጎበታል። የዚህ ተጫዋች ተተኪ በማለት እንግዲህ ብዙ ክለቦች ሲፈልጉት የነበሩት አንዱ እንግዲህ ሊሹ ጉሜ ነው። ነገር ግን የአጉሜ ዝውውር አልተሳካም። ስለዚህ ልሹ አጉሜን ነበር አጉሜን፣ ግን አርሰናሎች በድርድሩ ወቅት እንግዲህ አንዱ ማይክል አርቴታ ያቀረበው ጥያቄ ነው። ምክንያቱም ማይክል አርቴታ በእንግሊዝ ፕሪሚየር ሊግ ላይ ልምድ ባለው ተጫዋች ነው ቶማስ ፓርቲ መተካት የሚፈልገው። በአምስት ዓመታት ለእንግሊዝ ፕሪሚየር ሊግ ላይ ጥሩ ፐርፎርማንስ ባሳየው ኖርጋርድ ታክቶታል ማለት የሚቻል ነው። ወደድማቻችን ጤናኞቹን መረጃዎቻችን ምናደረሳችሁ ይሆናል ይህ ያያ ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አጥርሱ የናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንደርስ ያግዘ ነው። ደድኖቻችን ሌላኛው መረጃችን የሚሆነው እንግዲህ አርሰናል የአማካይ መስመርን ስንር ኖሮ ጋር 10 ሚሊዮን ፓንድ እየታየ የሚጀምረ 5 ሚሊዮን ፓውንድ ከፍለዋል። በተቀላቀ በቁጥር ሚና ላይ ዙ ሜንዲና ኖሮ ጋር እንዲሁም ደግሞ በቁጥር ሚና ሞሪኖ ናራይስ ንዋነሪ ና ዴ ጋር የአስር ቁጥር ሚና ነው የሚይዝ ይሆናል። የሁሉም ተጫዋች የሁሉም የአርሰናል ደጋፊ የሁሉም አመራር ጥያቄ ግን አርሰናል ና ያ ጥቂ እንግዲህ አጥቂ መስመሩን በሚመለከት ዛሬ ሰሚ መክቤል እንዲሁም ደግሞ ያነሳቸው ሀሳቦች አሉ። አርሰናል ከሦስቱ አጥቂዎች እየመረጠ ይገኛል ቪክቶሪዮ ኮሬስ፣ እንዲሁም ደግሞ ሁለተኛ የሆነው ቤንጃሚን ሴስኮ፣ ሶስተኛው ደግሞ ዛሬ በዝውውር መስኮቱ የተነሳው ስሙ ጁሊያን አልቫሬዝን መምጣት አርሰናል ይፈልጋል የሚል ነው። እንግዲህ አንድሬ በርታ ከአትሌቲኮ ጋጥሩ ግንኙነት አላቸው፣ ለማስፈረም እድሉን ያገኛሉ። እንግዲህ የሚጠበቅ ነው የሚሆኑ። ቪክቶሪዮ ኮሬስን በሚመለከት አሁንም ለዩናይትድ ክፍት እንደሆነ በዚህ ዝውውር መስኮት ላይ ሊቨርፑልም የዚህ ተጫዋች ፈላጊ እንደሆነ የሚያገናኝ ተጫዋች ምልመላ ላይ እንዳሉ ያሳያል። ሊቨርፑል እንግዲህ ዳርዊን ኑኔዝን ለመተካት ያስባሉ። አርሰናሎች አሁንም አስቸጋሪ ያደረገባቸው ከስፖርቲንግ ሊዝበን የዋጋው ጉዳይ ነው። የመጨረሻ ውሳኔዎቹ ይጠበቃሉ። በቤንጃሚን ሴስኮ ጉዳይ አዲስ ነገር የለም። ይህን ተጫዋች አሁንም ለማምጣት አርሰናሎች ጥረትን እያደረጉ ይገኛሉ። እዚህ ጋም አንድ መነሳት የሚጠበቅበት ሀሳብ አርሰናሎች ጁሊያን አልቫሬዝን በሚመለከት ነው። ጁሊያን አልቫሬዝ በጥሩ ፐርፎርማንስ ላይ እንዳለ ያምናሉ። ስለዚህ ከዚህ በፊት ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ የወሰዱት መልማዩ አንድ ላይ በርታ ነበሩ። ስለዚህ በርታ ይህን ተጫዋች መልሰው ማስፈረም ይፈልጋሉ። ሮድሪጎን በሚመለከት ዣቪያ አሎንሶ አዲስ አስተያየትን ሰጥቷል። የ24 ዓመቱ ብራዚላዊ የመስመር አጥቂን በሚመለከት 84 ሚሊዮን ፓውንድ ዩሮ አርሰናሎች ማውጣት ይጠበቅባቸዋል። በወድር 13 ጎልና 10 አሲስቶችን ማድረግ ችሏል። ነገር ግን የዚህ ተጫዋች ጉዳይ ላይ እንግዲህ ባለፈው ጨዋታ ለ በክለቦች ዓለም ዋንጫ ያልመረጥኩት አንደኛ በቴክኒካል ብቃቱ ወይም በቴክኒካል ውሳኔ ነው እንጂ ተጫዋቹን ስብስባቸው ሰዎችን አካል አርገን እንቀጥላለን በማለት ሰትን ሰጥቷል። ሌላኛው እንግዲህ እንደ ኮፍት ኦፍ ሳይድ ዘገባ ከሆነ አርሰናል ጀደን ሳንቾን ይፈልጋል የሚል መረጃ ወጥቷል። ይህ እንግዲህ ላርሰናል የ23 አመቱ አማካኝ ጀደን ሳንቾን ለማስፈረም ጥረቶች እንደሚያደርግ ይጠበቃል የሚለው ሳንቾ እንግዲህ በውድድር አመቱን በቸልሲ ያሳለፈ ተጫዋች እንደሆነ ታውቃላችሁ። እንግዲህ ጀደን ሳንቾ በተለይ በቸልሲ ቤት በጣም ተቸግሮ የነበረባቸው ሁኔታዎች እንደነበሩ ይታወቃል። ያንን ሁኔታ ግን ቸልሲዎች ለማስፈረም ያንን ቢሆን አልፈው ለማስፈረም ይፈልጉ ነበር በደሞዝ ምክንያቱም አሁን 25 አመቱ ላይ ነው የሚገኘው። አምስት ሚሊዮን ፓውንድ አርሰናል ማውጣት ይጠበቅበታል። አንድ አመት ኮንትራት ይቀረዋል። በውድድር አመቱ አምስት ጎልና አሲስት ነው ያደረግ አርሰናሎች ከፍተኛ የደመወዙን መክፈል ይችላል ወይ የሚለው ትልቅ ጥያቄ ነው የሚሆነው። ሌላኛው እንግዲህ አርሰናል ጋር ስሙ እየተያዘ የሚገኘው ካርሎስ አውግስቶ ነው። እንግዲህ አውግስቶ በጣም ጥሩ የሆነ የኢንተር ሚላን የግራ መስመር ተጫዋች እንደሆነ ይታወቃል። አርሰናሎች የግራ መስመር ቦታቸው ማጠናከር ይፈልጋሉ። የሰባት አመቱ ብራዚላዊ በጥሩ ፍጥነት እንዲሁም በታክቲኩ ነገር ጥሩ የሚባሉ ኢንተር ሚላን አሁን ብዙ ችግር ውስጥ እንዳለ ታወቃል ይታወቃል ቡድኑ። ስለዚህ ሶስት ጎል እና ሰባት አሲስት ያደረገው ካርሎስ አውጉስቶ ኢንተር ሚላን ሊለቅ ይችላል። አርሰናሎች እንግዲህ ካላፊዮሪን የመሀል ተከላካይ በማድረግ ይህንን ተጫዋች የማስፈረም እድል አላቸው የሚሉ መረጃዎች ወጥተዋል። ካርል ሄን፣ የአርሰናሉ ግብ ጠባቂ ካርል ሄን በሪያል ቫላዶሊድ ምርጥ ጊዜን ያሳለፈ ተጫዋች ነው። የአርሰናል ሶስተኛ ግብ ጠባቂ ነበር። አሁን ግን ይህ ተጫዋች አርሰናልን በቋሚ የሚለቅ ይሆናል ተብሎ ይጠበቃል። ሶስት ሚሊዮን ፓውንድ ይዋታል ተብሎ ይጠበቃል። የኢስቶኒያ ብሄራዊ ቡድን ግብ ጠባቂ ነው። ፕሪስተን ኖርዝ ኤንድ፣ ፖርቶስማውዝ እና በብዙ ክለቦች እየተፈለገ ይገኛል። የአርሰናሉ ታዳጊ ማይልስ ሊዩስ ስኬሊ የ18 ዓመቱ ተጫዋች እንግዲህ አዲስ የአምስት ዓመት ኮንትራትን ፈርሟል። በመድፈኞቹ ቤት እስከ 2030 የሚቆይ ይሆናል። እኔ የአርሰናል ደጋፊ ነኝ፣ ህልሜም ለአርሰናል መጫወት ነው ብሎ አስተያየቱን ሰጥቷል። አንድ በጣም የሚገርም አስተያየት ያዩት ምንድን ነው? ይህ ተጫዋች በጣም የአርሰናል ደጋፊ እንደሆነ በልጅነቱ ጀምሮ ነው አርሰናል ሲገልጽ ወይም ደግሞ በመፈረሙን ሲያረጋግጥ ያን ራይት ብዙዎቹን ታዋቂ ሰዎች ሰብስቦ የሚያውቃቸውን ሰዎች ሁሉ ሰብስቦ ነው ለአርሰናል ተለቅድ ነው። ቀጣዩ የኮንትራት ማራዘሚያ የሚሆነው ኢታን ነ መሪ ይሆናል ከዛ በኋላ ሳካ ዊሊያም ሳሊባ የሚጠበቁ ናቸው ሌላኛው መረጃችን የሚሆነው እንግዲህ አርሰናሎች የሀያ ዓመቱን የብራዚላዊ አማካኝ እየፈለጉ እንደሚገኙ ከብራዚል የሚወጡ መረጃዎች ያሳያሉ ለኮረንቲያስ የሚጫወተውን በርኒኖ ባይዶን ይባላል በርኒኖ ባይዶን በጣም ጥሩ ፐርፎርማንስ ያለው አማካኝ ተጫዋች ነው ነገር ግን ከብዙ ክለቦች ጋር መድፈኞቹ መፎካከል ይጠበቅባቸዋል ብራይተን ወልፍስ ቤኔፊካ ስፖርቲንግ ሊዝበን በጣም በብዙ ቡድኖች ይፈለጋል ፉላምን ጨምሮ እንግዲህ ያንጠጹ መቶ ሚሊዮን ዩሮ ነው አርሰናሎች ያንን የመክፈል ፍላጎት የላቸውም ነገር ግን ድርድሮቹ እንደቀጠሉ ናቸው በውድድር አመቱ ሁለት ጎልና ሶስት አሲስት አስቆጥሯል ለኮረንቲያስ ምን ምን ብቃቶች አሉት ካላችሁኝ አማካይ መስመር ነው ለአርሰናል እንግዲህ በተለይ በስምንት ቁጥር ሚናነት መጫወት የሚችል ባለፉት በሀያ አምስት በአስራ አንድ ጨዋታዎች አንድ ጎልና አንድ አሲስት አርጓል ሜትር ከሰባ አራት ነው ቁመቱ ከነብራይተን ከኖልቭስ ከሄዱ በኋላ እንደዚህ አይነት ተጫዋቾች አንድ አመት ሁለት አመት ይቆዩ እና በሀምሳ በስልሳ ሚሊዮን ፓውንድ የሚፈለጉ ተጫዋቾች ይሆናሉ ስለዚህ አርሰናል ቀድሞ ካስ ያስፈረመው የጥሩ ሂደት ነው። ነገር ግን ብዙን ጊዜ አርሰናል ይህን ሲያደርግ አይታይም። ቸልሲን አሁን ስታዩ ቸልሲ ወደ ስትራስቡርግ ተጫዋቾችን አጎልብቶ ይመልሳል። አርሰናል እንደዚህ አይነት ቡድን ቢኖረው በዚህ በኩል የሚደሰት ነው የሚሆነው። ሌላኛው መረጃችን የሚሆነው ሳሚ ሞክቤል ያወጣውን መረጃ ነው። እንግዲህ የቢቢሲ በጊዜው አሁን እንግዲህ ሁለትና ሶስት ምርጥ ጋዜጠኞች ውስጥ አንዱ ነው። አሁን ለቢቢሲ እየሰራ ይገኛል። አርሰናሎች ጁሊያን አልቫሬዝን ይፈልጋሉ ብሎ በግልጽ ተናግሯል። ጁሊያን አልቫሬዝ እንግዲህ ጥሩ ክህሎት ያለው የአጥቂ መስመር ተጫዋች ነው። ስለዚህ አርሰናሎች በድርድሩ ላይ ሁለት ሶስት ተጫዋቾችን ይዞ ያሉት ሴስኮ ጎኬሬስን እስከ ባለፉት ሳምንታት ምንሰሙ የነበር ነው። አሁን ግን ሶስተኛ ተጫዋችን ጨምረዋል። ይህ ሰው ደግሞ ጁሊያን አልቫሬዝ ነው። ጁሊያን አልቫሬዝ አትሌቲኮ ማድሪድ የሚለቀው ከሆነ አርሰናሎች ለማስፈረም ፍላጎት አላቸው። ነገር ግን ከፍተኛ የሆነ ዝውውር ገንዘብን መክፈል ይጠበቅባቸዋል። መቶ ሚሊዮን ዩሮ በላይ ማለት ነው። አንድ ሶፋ አርሰናል እንዲ ስለ አርሰናል ስለመዘገም የሚታወቀው በዙቢሜንዲ ጉዳይ በብዙ መረጃዎች ባለፉት ሳምንታቶች ጥሩ ጥሩ መረጃዎችን ሲያወጣ የነበረው አንድ ሶፋ አርሰናል ክርስቲያኖ ሞስኬራን የሚመለከት አዲስ መረጃ ይዞ ወጥተዋል ክርስቲያኖ ሞስኬራ የቫ ሳይን የማልተከላካይ ነው። በጣም ጥሩ ፐርፎርማንስ ያለው የማልተከላካይ ነው። በብዙ ቡድኖች ይፈለጋል ክርስቲያን ሞስኬራ። አርሰናሎች አንድሬ በርታ የዚህ ተጫዋች አድናቂ እንደሆነ እና እንግዲህ አሁን አንድሬ በርታ ብዙ ተጫዋቾችን እንደሚፈልግ ታውቃላችሁ። እንግዲህ በዝውውር መስኮት እንኳን እኛ ብዙ መረጃዎችን አድርሰናል። አንዱ በዝርዝር ውስጥ ካሉ ተጫዋቾች ውስጥ አንዱ ክርስቲያኑ ሞስኬራ ነው። የአማካኝ መስመር ተጫዋች ነው። ጥሩ ፐርፎርማንስ ያለው ነው። እንግዲህ ከአንድ አመት ሌላ ቡድኑ ለስፔን ወክሎ ተጫውቷል። ክርስቲያን ሞስኬራ እንግዲህ ምን ምን ክህሎቶች አሉት? ሚያስፈልግ ብላችሁ ካሰባችሁ ሀያ መቱ ነው። የቀኝ እግር የመሀል ተከላካይ ነው። ስለዚህ በተለይ በሚገባ ማገዝ የሚችለው ማንን ነው ካላችሁኝ፣ በጥሩ ክህሎት የሳሊባ ቤንች የሚሆን ነው። ሜትከ ዘጠናአንድ ቁመቱ ባልየር ላይ ፍልሚዎች ማይክል አርቴታ የሚፈልጋቸው ነገሮች በሙሉ አሉት። አርሰናሎች ለዚህ ተጫዋች እስከ ሀያ ሚሊየን ፓውንድ የመክፈል ግዴታ ይኖርባችኋል። በድማቻችን ይህ ያያ ስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ናንተ ላይክ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግ